ሰላም የሰላምታችን ማስቀደምን ሰላም ጤና ይስጥልን። ክብራትና ክብራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዕለቱ የያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አንኳር ዜናዎቹን በአማራ ክልል በፋኖ ኃይሎችና በአገዛዙ ሰራዊት መካከል የሚደረገው ውጊያ ሁለት ዓመታትን ያስቆጠረ ሲሆን አብዛኛውን የክልሉን አካባቢና ነዋሪዎች እንዲሁም ከተሞችን ጨምሮ ለፋኖ እያስረክበው አገዛዙ በአሁኑ ሰዓት የመጨረሻ ያለውን ጦርነት ለማድረግ ስድስተኛ ዙር የመጨረሻ ውጊያ ሊከፍት እየተዘጋጀ እንደሆነ ተሰምቷል። ቀዳሚ መረጃችን ነው። የደቡብ ሱዳን ኃይል የኢትዮጵያን ድንበር 30 ኪሎ ሜትር ያህል ጥሶ በመግባት የላሪ ወረዳን ተቆጣጥሮ አስተዳዳሪውን ማቁሰሉን በትናንትናው የዜና ሰዓታችን መዘገባችን ይታወሳል። ዛሬ ደግሞ በርካታ ኢትዮጵያውያን በሀገራቸው ውስጥ የውጭ ሰራዊት በፈጸመው ጥቃት ቤታቸው ተቃጥሎ መፈናቅላቸውን ቢቢሲ ዘግቧል። ሌላኛው መረጃችን ነው። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የአገዛዙ ጦር ኢትዮጵያን ከሚቆርሰው ጠላት ጋር ከመፋለም ይልቅ ዛሬም በአማራ ክልል የሚያደርገውን ጦርነት አጠናክሮ ቀጥሏል። በዜናችን ይዘነዋል። ፕሬዚዳንት ዶናልድ ትራምፕ አስተዳደር ጥገኝነት ጠያቂዎችና የወንጀል ማስረጃ አለባቸው የሚላቸውን ፍልሰተኞች ወደ ሩዋንዳና ሊቢያ ለመላክ ማሰቡ ተሰምቷል። ሰነድ አልባ የሆኑ ፍልሰተኞችን ወደ ሩዋንዳ መላክ በሚቻልበት ሁኔታ ዙሪያ የአሜሪካ ባለስልጣናት በተያዘው ሳምንት ከሩዋንዳ አቻዎቻቸው ጋር መምከራቸውንም ሴኔን ዘግቧል። በዜናችን ያዝንላችሁ። ሌላኛው መረጃችን ነው ውድና የተከበራችሁ አድማጅ ተመልካቾቻችን ከላይ ባርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ይሸጋግራለሁ። ሰናይ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የአገዛዙ ጦር ኢትዮጵያን ከሚቆርሰው ጠላት ጋር ከመፋለም ይልቅ ዛሬም በአማራ ክልል የሚያደርገውን ጦርነት አጠናክሮ ቀጥሏል። የሰሜን ምዕራብ እዝ አዛዡ ሌተናል ጄኔራል ብርሃኑ በቀለ በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ በከተሞች ጭምር ቀጥሏል ብለዋል። የአገዛዙ ጦር ሰሜን ምዕራብ እዝ አዛዥ የሆኑ ሌተናል ጄኔራል ብርሃኑ በቀለ ጽንፈኛ ሲሉ የጠሩት ኃይል የታሪካዊ ጠላቶቻችን ተልእኮ ከማስፈጸም ውጪ ሌላ ዓላማ የለውም ሲሉ የፋኖ ኃይሎችን ወንጅለዋል። አገዛዙ ጦር ለሁለት ሳምንታት በተከታታይ ከፍተኛ ጦር አሰማርቶ ውጊያ የከፈተበት የጃዊ ቀጥና ዛሬ ውጊያው ጋበ ብሎ መዋሉ ተነግሯል። በትናንትና ሁለት ግን የፋኖ ኃይሎች ከወረዳው ዋና ከተማ ፈንዲ በቅርብ ርቀት ላይ በምትገኝ ብሔራዊ በተባለች አነስተኛ ከተማ በተሽከርካሪ ይጓዝ በነበረ የአገዛዙ ወታደር ላይ ጥቃት ከፍቶ ሰብዓዊና ቁሳዊ ጉዳት ማድረሱ ተነግሯል። አገዛዙ ጦር ወደ ገጠራማ አካባቢ ተሰብስቦ መግባቱ ለፋኖ ኃይሎች ስቦ መምታት ወታደራዊ ስልት አመቺ በመሆኑ አገዛዙ ከፍተኛ ወታደራዊ ጉዳት ማስተናገዱንም የዜና ምንጫችን ጠቁሟል። ክልሉ በርካታ የጎጃም አካባቢዎች የፋኖ ኃይሎች ወደ ከተሞች ሰብረው በመግባትም በከፈቱ ድንገተኛ ጥቃቶች በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሳቸውን የአካባቢው የዜና ምንጮች ዘግበዋል። የአገዛዙ ጦር በርካታ ኃይሉን በጥምረት በመጠንፈር ላስሳ በሚል ወደ ገጠራማ አካባቢዎች ለመንቀሳቀስ መሞከሩን ተከትሎ የፋኑ ኃይሎች ደግሞ ወደ ከተሞች ዘልቀው በመግባት ውጊያ መክፈታቸው ነው የታወቀው። በዚህም በአዲስ ቅዳም፣ ደብረ ኤልያስ፣ ሸንዲ፣ ሳንካራ ና ሌሎች ከተሞችም የፋኑ ኃይሎች ዘልቀው በመግባት ጉዳት ማድረሳቸው ተነግሯል። ትናንትና ሁለትም በሸንዲ ወንበርማ ቀጠና እስከ ሀዊ ግምጃ ቤት ድረስ ውጊያ ተቀስቅሶ የዋለ ሲሆን በዚህም የፋኖ ኃይሎች ወደ ከተሞች በመግባት ጥቃት መፈጸማቸውን ለማወቅ ተችሏል። ዛሬ በወንበርማ ወረዳ በተደረገ ውጊያ የሚልሻ አባላትና ኃላፊዎችን ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውንና ና በርካቶችም ቆስለው ግምጃ ቤትና ሸንዲ ሆስፒታል መግባታቸውን የዜና ምንጫችን አክሎ ዘግቧል። በትናንትና ሁለትም በተመሳሳይ በአዲስ ቅዳም ደብረ ኤልያስ አቸፈርና ሳንከር የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ በጎጃም አስታውቋል። እንዲህ እንዳለ በጎንደር ቀጠና ደግሞ ያገዛዙ ጦር በፋኖ ኃይሎች ጉዳት ሲደርስበት ንጹሃን ላይ ጥቃት ፈጽሟል ተብሏል። ንብረትም ዘርፏል ሲሉ ነው የአማራ ፋኖ በጎንደር አንድነት ያስታወቀው። በዚህም ያገዛዙ ጦር የደቡብ ጎንደር ዞን አንደቤት ወረዳ ትናንትና ሚያዝያ 24 ቀን 2017 ዓ ም በሙቀጫ ማኑኤል ቀበሌ የአርሶ አደሮችን ንብረት በገፍ ዘርፏል ሲሉ የአማራ ፋኖ አንድነት በጎንደር አስታውቀዋል። እንደ አቢት የወረዳ አገነት የማርያም ቀበሌ የተመሳሳይ በደልን በንጹሃን ላይ ተፈጽሟል ያለው የአማራ ፋኖ አንድነት በጎንደር ያገዛዙ ጦር ከፋኖ ጋር ፊትለፊት ለፊት ከመግጠም ይልቅ በንጹሃን ዜጎች ላይ የሚፈጽማቸው ጥቃቶች ከእለት ወደ እለት እየጨመሩ መምጣታቸውን ተናግሯል። ስማዳ፣ ማህደረ ማርያም እንዲሁም ሰላም በተባሉ አካባቢዎች ድብደባና ዝርፊያ እንዲሁም ንብረት ማውደምን ጨምሮ በርካታ በደሎች ተፈጽሟል ተብሏል። ያገዛዙ ጦር የሰሜን ምዕራብ አዛዥ የሆኑት ሌተናል ጄኔራል ብርሃኑ በቀለ በበኩላቸው ጽንፈኛው ሲሉ የጠሩትን ይፋኑ ነው ኃይል የታሪካዊ ጥላቶቻችን ተልዕኮ ከማስፈጸም ውጪ አላማ የለውም ሲሉ መወንጀላቸውም ተሰምቷል። ተናል ጀነራል ብርሃኑ በቀለ በማዕከላዊ ጎንደር ተገኝተው ጽንፈኛው ኃይል ባለበት ጊዜ በክልሉ ኢኮኖሚያዊና ማህበራዊ ጉዳቶች እንዲደርስ አድርጓል ያሉ ሲሆን ከማህበረሰቡ ያፈነገጡ አጸያፊ ድርጊቶችንም ሲፈጽም ቆይቷል ሲሉ ከሰዋል። ጀነራሉ አጸያፊ ድርጊቶች በጽንፈኛው ኃይል ተፈጽሟል ይበሉ እንጂ የትኛውን ድርጊት አጸያፊ ስለማለታቸው ነው አላብራሩም። የሚመሩ ጦር ድሮንን ጨምሮ ከባድ መሳሪያዎችን በመጠቀም በንጹሀንና በተቋማት ላይ የፈጸማቸውና እየፈጸማቸው የሚገኘውን አጸያፊ ወንጀሎችና ጭፍጨፋዎች ግን ሲያነሱ አልተደመጡም። ሌትናንት ጀነራል ብርሃኑ በቀለ አሁን ላይ ክልሉን ሰላም አድርገናል፣ ሰላሙን ማጽናት ከህብረተሰቡ የሚጠበቅ ድርሻ ነው ሲሉም ነው የተናገሩት። ጀነራሉ ጽንፈኛው ኃይሌ ታሪካዊ ጥላቶቻችንን ተልኮ ከማስፈጸም ውጪ ሌላ አላማ የለውም፣ ክልሉን የብጥብጥና የትርምስ ቀጠና ለማድረግ እየተንቀሳቀሰ ነው ሲሉም ጨምረው ክሳቸውን አሰምተዋል። በዚህ እሳቸው ጽንፈኛ ሲሉ በጠሩት አካል ላይ የማያዳግም ያሉትን እርምጃ መውሰድ እንቀጥላለን በማለት የተናገሩ ሲሆን በክልሉ የተከፈተውን ጦርነ ማንነት አጠናክረው እንደሚቀጥሉም ሌተናንት ጄኔራል ብርሃኑ በቀለ ጨምረው ተናግረዋል። የአዘም የአገዛዙ ጦር በደቡብ ጎንደር ዞን የጽንፈኛው ቡድን ላይ እርምጃ በመውሰድ የፋኖ አመራሩን ጨምሮ በርካታ ጽንፈኞችን ገደልኩ ሲል አስታውቋል። በዚህም በደቡብ ጎንደር ዞን ሊሞ ከመከም ወረዳ ውሻ ጥርስ ቀበሌና ጣራ ገዳም አካባቢ የጽንፈኛው ቡድን አባላት ላይ እርምጃ ወሰድኩ ያለ ሲሆን በዚህም የቡድኑ ሻለቃ አዛዥ በየነምረቱን ጨምሮ ከፍተኛ አመራሮችን ተገድለዋል ሲል ዛሬም እንደለመደው በልሳኖቹ መረጃውን አሰራጭቷል። ከተው መረጃችን የደቡብ ሱዳን ታጣቂዎች በፈጸሙት ወረራ ነዋሪዎች ተፈናቅለዋል። የብልጽግና አገዛዝ ጉዳዩን በተመለከተ እስካሁን ዝምታ አመርጧል። የወረዳው አስተዳዳሪን ጨምሮ የአንድ ወረዳ ነዋሪዎች በሙሉ መፈናቀላቸውን ቢቢሲ ዘግቧል። የደቡብ ሱዳን ኃይል የኢትዮጵያን ድንበር 30 ኪሎ ሜትር ያህል ጥሶ በመግባት የላሪ ወረዳን ተቆጣጥሮ አስተዳዳሪውን ማቁሰሉን በትናንትናው የዜና ሰዓታችን መዘገባችን ይታወሳል። ዛሬ በርካታ ኢትዮጵያውያን በአገራቸው ውስጥ የውጭ ሰራዊት በፈጸመው ጥቃት ቤታቸው ተቃጥሎ መፈናቀላቸው ታውቋል። የክልሉ መንግስትም ባለስልጣኑ በጥይት ተመቱብን የሚል መግለጫ ወጥቷል። ዚህ ቀደምም የደቡብ ሱዳን ታጣቂዎች ወደ ኢትዮጵያ እስከ ሁለት መቶ ኪሎ ሜትር ድረስ ዘልቀው በመግባት የአንድ ወረዳን ስም እስከ መቀየር ደርሰው እንደነበረም ተነግሯል። አገዛዙ በደቡብ ኢትዮጵያ ክልል የመደባቸው ባለስልጣናትም ደቡብ ሱዳን የኢትዮጵያን ወርቅ ማውጫዎች ተቆጣጥራለች፣ ግዛቱንም ጠቅላ ተቋማትን እየገነባች ነው በማለት ተናግረው ነበር። እንዲህ ያሉ ጥያቄዎች በጋምቤላም በደቡብ ኢትዮጵያ ክልሎች በኩልም በተደጋጋሚ ሲቀርብ የቆየ ጥያቄ እንደሆነም ተነግሯል። ኢትዮጵያውያን በብልጽግና አገዛዝ በያገሩ እየደረሰባቸው ካለው መከራ ባሻገር በሀገራቸውም ግዛታቸውን ቆርሰው ለጎረቤት እየሰጡ ዜጎች ተፈና ተቃይሞ መሆናቸው ግን የብልጽግናው ዘመን ስኬት ሆኗል። ሱዳንም ኤርትራም ደቡብ ሱዳንም እንደመጠናቸው የኢትዮጵያን ግዛት በኃይል ቆርሰው ነዋሪዎችን ገለውና አፈናቅለው ወስደዋል። ጅቡቲና ኬንያ በቦረናና አፋር የድሮንና የአየር ጥቃቶች እንዲፈጽሙ በአገዛዙ ተፈቅዶላቸው ኢትዮጵያውያንን ገለዋል። ዳር ድንበር የሚጠብቀውን የመከላከያ ሰራዊት የሰፈር ሚሊሻ አድርጎ በየቀበሌው የሚያንከራትተው የብልጽግናው መንግስት አንድም ጊዜ ከጎረቤቶቻችን ጋር ተኩስ ተለዋውጠን አናቅም ብሎ ግዛት ቆርሶ መስጠትን እንደ ጀግንነት የሚያዩ ጉዳይ መሆኑ መሆኑን መላው የኢትዮጵያ ሕዝብ የሚያውቀው ፀሐይ የሞቀው ጉዳይ ነው። የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም የከበበን የሚከበን አቅሙ ያለውም ሆነ ድፍረት ያለው የለም ብለው በሚናገሩበት በዚህ ወቅት ከትናንትና በስቲያ አንድ የኢትዮጵያ ወረዳን የተቆጣጠረው የኢትዮጵያን ሰንደቅ ዓላማ አውርዶ የራሱን የሰቀለ የውጭ ጦር ግን መነጋገሪያ ሆኗል። የደቡብ ሱዳን ኃይሎች በጋምቤላ ክልል አንድ ወረዳን መቆጣጠራቸውና የወረዳው አስተዳዳሪ አቶ ቶክሞ ግን በጥይት መትተው ማቁሰላቸውን ቢቢሲን ጨምሮ የተለያዩ ዓለም አቀፍ የመገናኛ ብዙሃን ጨምሮ እየዘገቡት ይገኛሉ። ቢሲ ባወጣው ዘገባ የደቡብ ሱዳን ኃይሎች በጋምቤላ ክልል ላሪ ወረዳ ውስጥ የሚገኝ ቢልኮን የተባለ አካባቢ መቆጣጠራቸውና የላሪ ወረዳ አስተዳዳሪ ማቁሰላቸውን አረጋግጧል። አካባቢው የሚወጣው መረጃ እንደሚያመለክተው እነዚህ ኃይሎች የኢትዮጵያን ተሽከርካሪዎችና ባንዲራን ጨምረው ወስደዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የላሪ ወረዳ አስተዳዳሪ አቶ ቶክሞግን ተኩስ እንደከፈቱባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውንም ለቢቢሲ ተናግረዋል። ግዛታቸውን የተነጠቁና የሸሹ ኢትዮጵያውያን ነዋሪዎች ወደ ኮርግ ከተማ እየገቡ ስለመሆናቸውም ተገልጿል። የደቡብ ሱዳን ታጣቂዎች ደግሞ በፓክ ቀበሌ ውስጥ የሚገኝና የድንበር አካባቢ ቢ የሆነውን ብሉ ከን የተባለ መንደርም ሙሉ በሙሉ መቆጣጠራቸው ተነግሯል። በታሪክ ታይቶ የማይታወቅ የመከላከያ ሰራዊቱን መገንባቱን ያስታወቀው የብልጽግናው አገዛዝ እስካሁን ምላሽ አለመስጠቱም መነጋገርያ ሆኗል። የፕሬዚዳንት ትራምፕ አስተዳደር ጥገኝነት ጥያቄዎችና የወንጀል ማስረጃ አለባቸው የሚላቸውን ፍልሰተኞች ወደ ሩዋንዳና ሊቢያ ለመላክ ማሰቡ ተሰማ። ሰነድ አልባ የሆኑ ፍልሰተኞችን ወደ ሩዋንዳ ለመላክ በሚቻልበት ሁኔታ ላይ የአሜሪካ ባለስልጣናት በተያዘው ሳምንት ከሩዋንዳ አቻዎቻቸው ጋር መምከራቸውንም ሲኤንኤን ዘግቧል። ፕሬዚዳንት ትራምፕ ባለስልጣኖቻቸውን አንዳንድ ጥገኝነት ጠያቂዎችን፣ ሰነድ አልባ ፍልሰተኞችን ወደ ሶስተኛ ሀገሮች ለመላክ የሚያስችል የሁለትዮሽ ስምምነቶችን ከተመረጡ ሀገራት ጋር እንዲፈራረሙ ያዘዙት ከሁለት ወር በፊት ነበር። ሩዋንዳ ብሪታንያ የሚገኙ ጥገኝነት ጠያቂዎችን ተቀብላ ለማስፈር ከሶስት ዓመታት በፊት የተፈራረመችው ስምምነትን ከሶስት ሚሊዮን ፓውንድ በላይ ገንዘብ ከለንደን ከተቀበለች በኋላ አዲሱ የብሪታንያ መንግስት ስምምነቱን እንደሰረዘ አይዘነጋም። እና የተከበራችሁ አደማኝ ተመልካቾቻችን እኛም ለእለቱ የያዝነላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። በመላው ዓለም ለሚኖሩ የሰው ልጆች ሁሉ ሰላምን በመመኘት እንሰናበታለን። ቸር ያሰማን። ሻሎም